ሰይድ እንግዲህ ሰላምን ቤቱን ሲያንኳኳ ቪዲዮ ቀርጻሁለች። ይሄ የሰይድን ፊት ዝ ነው ማለት ነው። ፊቱ ራሱ ይናገራል። እባክሽን ሱመያ ጋር አስታርቂኝ ብሎ ጉልበትሽ ላይ እግርሽ ላይ ተንበርክኮ የሚለምንሽ ፊት ነው እዙ ወደ አንቺ የመጣውና፣ ይሄንን ፊቱን እንኳን አይተሽ እማታዝኒ እኔ ድንጋይ ነሽ። እነሱ ሁለቱ ቢታረቁ ከአንቺ ምን እንደሚጎል አላቅም። አያሳዝንሽም? ፊቱ ራሱ ይናገራል። ከአንደበቱ ባያወጣ ራሱ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱህ። እንደውም የሌላ እምነት ተከታይ ሰላም እንዴት ናቸው? ሰላም ዛሬ የለቀቀችው ቪዲዮ ላይ በጣም ነው ልቤ የተሰበረው ማለት ነው። እና ያው ሁላችንም ወንድም አለን፣ ያው ከሰው ልጅ ነው የተፈጠር ነው። እና አንዳንድ ጊዜ ልባችን አዛኝ ነው በጣም በተለይ ሴቶች ማለት ነው። እና በጣም ልባችን አዛኝ ነው። እና ሰላም በዚህ ያህል እንደዚህ ያስጨከነሽ ነገር እኔ አላቅም ምን እንደምትጠቀሚም አላቅም። የነሱ ሁለታቸው የመለያየት ይሄን ያህል ጥግ ድረስ ዋጋ ምከፊ ምክንያቱ አልገባኝም። አንቺ ሴት ነሽ። ሱመያን አታገቢ፣ ሰይድ ደግሞ ተናግሯል፣ አልፈልግሽም ብሏል። እና ሰይድ ከአንቺ ፍቅርም ሊይዘው አይችልም። ለምን በዚህ ያህል ክፋት? ገንዘብሽን እየበዘበሽ የመን እየሄርሽ ከሌላ ሴት ወልዷል። ይውለድ፣ ወንጀሉ ከአላህ ጋር ነው ሂሳቡ አንቺ ምንም አይመለከትሽም። ሱመያ ሁሉን ነገር እርግፍ አርጋ ትታዋለች። አንቺ ምን የሚያንጠለጥልሽ ነገር ነው የሚገርመኝ። አንቺ ልጆች የለሽም፣ ትዳር የለሽም፣ የራስ ህይወት የለም፣ የራስ ህይወት አያምርሽም። ትዳር ካለሽ ደግሞ የአንቺ ትዳር ምን አይነት ህይወት ነው የምትኖሪው? ያ ሲንግል ኮንሽ ደግሞ ያው ሱመያ እንደኔ ሲንግል ሲንግል ለሴትነት ለሴት ልጅ ይዞ በዛ ላይ በጣም ነው የሚከብደው። ሰው በኑሮ በምናምን ባለ መስማማት ሊለያይ ይችላል፣ በብዙ ነገር ላይስማማ ይችላል ግን የነሱ ደግሞ ምንም ጸብ አይደለ፣ ጥላቻ አይደለም። በአጋጣሚው ያው እሱ ስላገባ ነው እና ቢያንስ አንቺ ሱመያን ኖርማን ሁነሽ ሱመያን እያወራሻ ሰይድ ጋር ተቀጣጥረሽ አሁን የመላኝ ነሽ ሐዋ የመናት ያለችው ሐዋ ጋር የሆነ አፍላ ነገር አዘጋጅታችሁ ሱመያ ነይ ብላችሁ ሱመያን ጠርታችሁ እንደገና ደግሞ ሰይድ ጋራ የሆነ ቦታ ሰይድ እንደብቃችሁ ሱመያ ጋር ሰፕራይዝ ብታደርጉት ወላሂ ነው ምላችሁ። ሱመያ አትናደደም። ለሰዓቱ ክው ብላ ልደነቅቅ ትችላለች። ይሄ ልጅ አግብቶ ሌላ ህይወት ከመጀመሩ በፊት ምን አለ አሁን ላይ ይሄ ልጅ ምንም ሌላ ህይወት ሳይጀምር ብታስታርቋቸው። አንደኛ ሱመያ አሁን እሱ ሌላ ህይወት ሲጀምር እሺ ላትል ትችላለች። አሁን ላይ እሱ ሲንግል ስለሆነ ሌላ ህይወት ስላልጀመረ ምን ችግር አለ? አሁን ላይ ብታስታርቁ፣ በቃ የእሷን የግሌ ነው በቃ የእኔ ብቻ ነው ትላለች። ከዛ በኋላ እሱ የሚወሰነውን ከዛ በኋላ ይወስናል። አያገባምም ደግሞ ቢያገባም ራሱ ከእሷ ጋር ተስማምቶ ነው የሚያገባ። ምን ችግር አለው? ለልጆቿ ስትሉ እቺ ልጅ ብቻዋን እንዴት ችላ ነው። በአሁን ሰዓት ታውቃላችሁ፣ ኑሮ ውድ ነው፣ ሁሉ ነገር ያለ እንጃ ከባድ ነው በጣም። ተማራችሁ ኑሮ አስገድዷችሁ ካልተለያያችሁ በስተቀር ኑሮ በአሁን ሰዓት ብቻ የሚገፋ ነገር አይደለም፣ ያውም ልጅ ይዞ። ሶሻል ሚዲያ ላይ ስሰሩ ለብቻ በጣም ይከብዳል። ከሰው ጋር ከጀማ ጋር ተቀላቅላችሁ ባል ካላችሁ ከባል ጋር ልጅ ካላችሁ ከልጆቻችሁ ጋር ነው ሶሻል ሚዲያ እንሆን ብለው ነው እንግዲህ በሶሻል ሚዲያ የሚተዳደሩት። እና ለእሷ በጣም ከባድ ነው። እሷ ከሰው ጋር አትገናኝም፣ እንደፈለገች ላጠላጥ እያለች ከሰው ጋር ተቀልጣጥፋ እንደዚህ ቪዲዮ አሰራም። በቃ ራሷ ቤቷ ቁጭ ብላ ልጆቿ ጋር ነው። ይሄን ያህል እንደው ብታስቢላት፣ ብታዝኒላት። እውነት ትክክለኛ የልብ ጓደኛሽ ከሆነች ሰይድ ሌላ ሚስት ሲያገባ በፊት አስታርቁ እሱን እየሄዳችሁ በየቦታው እያባራችሁ ልክ እስከምታስገቡት ማለት ነው። እናንተ የእናንተ አባሮሽ እሱን ወደ ሌላ ነገር ውስጥ ነው የሚከቱ። አሁን ሀዋ የሆነ ቦታ ሂደው መጣም ምግብ ይበላሉ። የሆነ ልጅ አለ የሆነ በቀደና ትልቅ መጣም ሂደው ሲበሉ ሰው ጠይቄ አግኝቼ ጠይቄ እውነት ነው። ምን ይጠበስላችሁ? ጠይቅ ያግባ ምን ያደርግ ጠይ? በአሁን ሰዓት እሱ የዚህ ህይወት ውስጥ ከመግባቱ በፊት እናንተ ሮጣችሁ ካላስታረቃችሁ ለምን አገባም? ብር አለው፣ የተመቻቸ ኑሮ ማኖር ይችላል። ምን ጎሎት ነው? እሱ ጠይ ብቻውን ቁጭ የሚለው አላሳየም ማለች ሱመያ። ሱመያ እንግዲ ሉንታ ሊይዟት ትችላል። ብዙ ብዙ ነገር አለ። ሴቶች እንግዲ እናውቃለን እኛ ስለ ሴቶች ባህሪ። እናንተ ግን ሙፋጃ ብታደርጓት ለሷ ደስተኛ ነው ትክክለኛ ወላ ትክክለኛ ጓደኛ እንደሆናቸው፣ የዛኔ ታመሰገን። አሁን ላይ በባዶ ዝም ብላቸው የምትላላጡትን ምንም አይመስላትም። እናንተ አሁን ላይ አባሮች ነው እየተጫወታቸው ያላችሁት። ግን እናንተ ብታስታርቋቸው፣ ሙፋጅአ ሁለቱንም ብታረጓቸው፣ የዛኔ ነው ትክክለኛ ጓደኛ ማለት እንጂ ዝም ብሎ ቪዲዮ የካሜራ እየቀረጹ የራሳችሁን ስራ እየሰሩ ለምን ታገባለግ? ከሱ የማመናተ ነው። እሷን መቼ ጠየካት? ምድሬሽ እያላቸው የማይሆን ነገር እሷ ላይ ትጫወታለክ። ልጆቹን እዛ እሷ ትንከራተታለች። ይህንን እውነት ትክክለኛ ለሰይድ አይደለም መንገር። ሰይድ እኮ የሚያቀውን አይደለም ለሱ መንገር፣ የማያቀውን ሰፕራይዝ አርጋቸው ስታስታርቁ ነው። በቃ ያ ነው ኦዲንሱ። ራሱ የሚወዳችሁ ትክክለኛ ጓደኛ መሆን መሆናችሁን የሚያውቀው እናንተ ስታስታርቁ ብቻ።